እግር ባይኖር መሄጃ ወዳሻ ቦታ መንጎጃ፣ እንደ ልብ። አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? ከኔ ጋ ሁሉም ሰላም ነው አልሐምዱሊላህ። ኢንሻላህ እስኪ አንዳንድ እህቶች አላችሁ በውስጥም እየገባችሁ የምትጠይቁኝ ይህ ሁሉ ለምንድነው የምትጠይቁ ምክንያት ገብቶኛል። እስካሁን ለምንድን ነው ያልከፈለሽ ያልከፈለሽ ምን ላይ ከጀመርሽ ቆየሽ የምትሉ እህቶች አላችሁ ማለት ነው። ኮሜንትም ላይ እንዲሁም ደግሞ በውስጥ እየገባችሁ የምትጠይቁኝ ማለት ነው። ዩትዩብ ይከፍላል። ይሁን ይህንን እንግዲህ ያወጣሁት እዚህ ላይ እናንተው አይታችሁ እንድትረዱ ብዬ ነው ማለት ነው። ዩትዩብ ጠንካራ ሰው ይጠይቃል። ምክንያቱም ያ ማለት ከመጀመሪያው አንድ ሺህ ሰብስክራይብ አራት ሺህ ሰዓት ወይም ደግሞ ሀቸር የሚሉትን እሱን ከሞላችሁ እሱን እስከምትሞሉ ድረስ ዩቲዩብ ያደክማል፣ ተስፋ ያስቆርጣል። ግን ጠንካራ ለሆነ ሰው ደግሞ ዩቲዩብ ይከፍላል። ይሄው እንደምታዩት ሦስት መቶ ሰባት ምናምን ዶላር ነው የቆጠረው ማለት ነው እንዳያችሁት፣ እና በደንብ ነው የሚከፍለው ዩቲዩብ። ጠንክሮ ለሰራ ጠንካራ ሰው ለሆነ የመጀመሪያው አፓርትናት እንግዲህ የምታደክመው ሰዓቷና ሰብስክራይብ ቪው ማለት ነው ያችን ጠንክሮ ለሰራ ሰው ዩቲዩብ በጣም ይከፍላል በጣም ከመጥን በላይ ምክንያቱም በተለይ አሁን አረብ ሀገር የምትኖሩ እህቶች አንዳንድ ቤት ነው እንጂ ትንሽ ዋይፋይ የምንቸገር የነበረው ዋይፋይ አለ በዛ ዋይፋይ ዝም ብለን አሉባልታ ነገር ከምንሰራበት ከምናደርግበት ይሄንን ነገር ብንሰራበት ብየላለሁ። ያን አሁን ቪዲዮውን ያቀረብኩላችሁ ውት እንድታውት ብዬ ነው። ቪዲዮ የቆጠረው 19 ዶላር፣ 18 ዶላር፣ 16 ዶላር፣ 15 ዶላር በቃ 6 ዶላር፣ 5 ዶላር ምናምን አለ። በቃ በጣም ነው የሚቆጥረው። እንግዲች እንዲሁም ደግሞ አንደኛው ቪዲዮ ላይ እስከ 50 ዶላር ምና ከዛ በላይ እየቆጠራለ። ጠንካራ ለሆነ ሰው በደንብ አድርጎ ዩቲዩብ ይከፍላል ማለት ነው። እንደውም እኔ ብዙ ተመልካቾች አላችሁ የጻፋችሁልኝ ምን ሆነሽ ጠፋሽ እያላችሁ ማለት ነው። አው እኔ ዓመት የሚሆን አቋርጬው ነበረ አሁን እኔ ራሱ አሁን በቅርብ ከስምንት ቀን በፊት ነው እንደዛ ከፍሎኛል ዩቲዩብ ማለት ነው። ተከፍያለሁኝ አግኝ ብሩም ደርሶኛል ማለት ነው። እና ይሄ ሁሉ አሁን የሶስት መቶ ሰባት ዶላር ነው እንደዛ የሚለው አንድ ደግሞ ትምህርትም ይሆናችኋል ብዬ ልንገራችሁ። ብዙ እህቶች ውጭ አላችሁ፣ አገር ከመግባታችሁ በፊት ማድረግ ያለባችሁ ነገር ማለት ነው። በደንብ አርጋችሁ አዳምጡት ቪዲዮውን እንደኔ እንዳትሸወዱ፣ ይጠቅማችኋል ማለት ነው። ይሄው አሁን 50 ዶላር ያልኳችሁ ይሄው፣ ውሸቴን አይደለም። 50 ዶላር ከ65 ሳንቲም፣ 49 ዶላር፣ 19 ዶላር፣ 19 ዶላር እያለ ብዙ ነው የቆጠረው። ከዛ ከሀገር ከሳዑዲ አልቀየርኩትም ስልክ ቁጥር አድራሻ ምናምን ሳልቀይር ቀጥ ብዬ መጣሁኝ። እዚህ እንደመጣሁም አይታችኋል። ቪዲዮ ስለቅ ብዙም ቪው ነበር ተከታታይ ነበረኝ። ከዛ ከአመት በዓመት የሚሆን ደግሞ አቋረጥኩት ሁሉንም ነገር ሳላስተካከል ማለት ነው። ከዛ የሆነ ልጅ በጣም ጥሩ ልጅ አለ እሱን ሳማክረው ቻናልሽ በጣም ነው የሚሰራው። ለምንድን አሰሪበት ስሪበት ምናምን አለኝ። ከዛ ሲያስተካክልልኝ ያሁ እንግዲህ የወደቀው ወደ ሁለት መቶ ምናምን ዶላር በቃ ወደቀ ማለት ነው ውድቅ ሆነ ሳይገባልኝ ቀረ ማለት ነው አካውንቴ ላይ አሁን ግን ከዛ በኋላ ያለው ገባልኝ አካውንቴ ላይ ማለት ነው ስለዚህ ሀገር ከመግባታቸው በፊት ምን ማድረግ አለባችሁ ማስተካከል አለባችሁ የባንኩን እዛው እንዳላችሁ ሞኒታይዝ ሆናችሁ አፕላይ ስታደርጉ ያው የታወቀ ነው የባንክ አካውንት ይሞላል ግን ስልክ ቁጥር አድራሻ ስልክ ቁጥርና አድራሻችሁን በስነስርዓት ሀገሩን ኢትዮጵያ ስትመጡ የኢትዮጵያን አድራሻ መቀየር አለባችሁ ማለት ነው። ያንን ከቀየራችሁ ብራችሁ ቀጥ ብሎ ወደ አካውንታችሁ ነው የሚገባው። አካውንቱ ችግር የለውም ማለት ነው። አካውንቱን በፈለጋችሁት ሰዓት በፈለጋችሁት ወቅት መቀያየር ስለምትችሉ ማለት ነው እና ስለዚህ ዩቲዩብን አላማ ካላችሁ እዛው ውጭ ሆናችሁ ዋይፋይ ፍሪ ስለሆነ በደንብ አድርጋችሁ ሰብስክራይባችሁና ሰዓቱን ከሞላችሁ በኋላ አፕላይ ያደርጋችሁ ሀገር ስመጡ የሆነን ነገር በቃ እንደዚህ አይነት ስራ መስራት አለብን እንሰራበታለን ብላችሁ ካላችሁ ዩቱብ ይከፍላል። በደንብ አድርጎ ነው የሚከፍለው ማለት ነው ውዶች። ይህ እንሻላ ይህን ይመስላል። ጠይቃችሁኝ